ፈጣን ነጻ ዳታ የሚሰራ አፕሊኬሽን ልስጣችሁ ወይም ላሳያችሁ። ይህ አፕሊኬሽን በጣም ፈጣን ነው። በሁሉም ሀገራት ነው የሚሰራው ማለት ነው። ታገኙት ቀጥታ ከፕላይ ስቶር ነው። ከፕላይ ስቶር ጋር አወርዳችሁ ኮኔክት አድርጋችሁ መጠቀም ነው። ያለምንም ወጪ፣ ያለምንም ካርድ በነጻ ዳታ የፈለጋችሁትን መጠቀም የምችሉበት አፕሊኬሽን ነው ማለት ነው። ስለዚህ ቀጥታ ከፕሌይ ስቶር አወርዳችሁ ኮኔክት አድርጋችሁ መጠቀም ነው። ይህን አፕሊኬሽን እንዴት ኮኔክት ማድረግ እንደምችሉ እና እንዴት አወርዳችሁ ኮኔክት ማድረግ እንደምችሉ ነው ማሳያችሁ። ስለዚህ ታወርዱትና ኮኔክት ማድረግ እንዴት እንደምችሉ ደግሞ እኔ ላሳያችሁ ማለት ነው። ወደ አፕሊኬሽኑ ከሚሄዳችን በፊት ግን ላይክ በማለት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን በመንካት ቤተሰብ ሁኑ ማለት ነው። እዚህ አይነት ፈጣን ነጻ ዳታ የሚሰሩ አፕሊኬሽኖችን ቪዲዮ እየሰራን ስለምንለቅላችሁ ዳትርፉበታላችሁ ስለዚህ ሰብስክራይብ ብላችሁ ቤተሰብ ሁኑ ማለት ነው። ቀጥታውን ወደ ዲሽኑን አፕሊኬሽኑን ላሳያችሁ ቀጥታ እዚህ ትወጡና የት ትሄዳላችሁ? ከፕላይ ስቶራችሁ ጋር ትገባላችሁ ማለት ነው። ሮቡስት ቱነል ብላችሁ ሰርች ታደርጋላችሁ። ሮቡስት ቱነል እንደዚህ ብላችሁ ሰርች ታደርጋላችሁ ማለት ነው። ይኸው በትክክል የጻፉትን ጻፉ ይህን ከጻፋችሁ በኋላ ሰርች ትሮታላችሁ። ይኸው ቀጥታ እንደዚህ ነው የሚመጣላችሁ። አያችሁት? ይኸው አፕሊኬሽኑ ይሄ ነው ማለት ነው። እኔ አውርጄዋለሁ እየተጠቀሙ ስለሆነ ኦፕን ነው የሚለኝ። እንደምታዩት እዚህ ጋር ኦፕን ነው የሚለው፣ እናንተ ግን ኢንስቶል ነው የሚላችሁ። ኢንስቶል ብላችሁ ታወርዱታላችሁ ማለት ነው። ካወረዳችሁት በኋላ ትወጡ ትወጡና ቀጥታ ከአፕሊኬሽኑ ጋር ትገባላችሁ። ቀጥታ ከአፕሊኬሽኑ ጋር ነው የምትገቡት ማለት ነው። ሮቡስት ቱነል እዚህ ጋር ከእሱ ጋር እንገባለን። ሮቡስት ቱነል ማለት ነው። ከአፕሊኬሽኑ ጋር እንገባለን አፕሊኬሽኑ ጋር እንደገባን ይኸው እንደዚህ ነው የሚመጣልን። እንደዚህ ሲመጣልን የምከብላችሁን ትንኳታላችሁ ማሰምርላችሁን ችን ይቺን ሁለተኛዋን ትንኳታላችሁ፣ ክሊክ ታደረጓታላችሁ። ከዛ እንደዚህ ያመጣላችኋል። ሳብ ሳብ እናደርጋለን። ኢትዮጵያ ቴሌኮም እቺን ማሰምርላችሁን እቺን ትመርጣላችሁ፣ አሊያ ደግሞ ወይቺ። ሁለት አማራጭ ስለሚሰራ ማለት ነው ኤንትሪ ፍሪ ምትለዋን እቺኛዋን ወይ ቅድም ያሳየኋችሁን ኢትዮጵያ ቴሌኮም ትለዋን አሊያ ደግሞ ችን ኦል ኬንትሪ ፍሪም ትለዋን ትጠቀማላችሁ ማለት ነው። ክሊክ አድርጋችሁ ትገባላችሁ። ስለዚህ አሁን ክሊክ አድርጋ ላሳያችሁ፣ በዚህኛው ማለት ነው። አሁን መረጥችን ክሊክ አደረኩኝ፣ እዚህ ጋር መርጫለሁ ማለት ነው። ከዛ እንደዚህ ከመረጣችሁ በኋላ ቀጥታ ትመጡና ችን ታርት የምትለዋን ክሊክ ማለት ማለት ነው። ምንም ባላንስ የሌለው ዳታ ታበሩና ስታርት ትዙልታላችሁ። ኮኔክት ሲል አረንጓዴ ያበራላችኋል። ከዛ በኋላ የፈለጋችሁትን መጠቀም ማለት ነው። ከዛ አንዳንዴ ካስቸገራችሁ ደግሞ ቪፒንን የስልካችሁን ቪፒን ሳብ ያደረጋችሁ ኦን ኦፍ ኦን ኦፍ ማድረግ ማለት ነው። ኦን ኦፍ ኦን ኦፍ አድርጋችሁ ኦፍ አድርጋችሁ ትተውታላችሁ። ከዛ መጠጣችሁ ስታርት ቱ ኮኔክት ይሆናል ማለት ነው። ስለዚህ በዚህ መንገድ ነጻ ዳታ በቀላሉ መጠቀም ትችላላችሁ ያለምንም ወጪ ማለት ነው። ቀላላችሁ ላይክ በሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ ድወል ምልክቷን በመጫን ኦልሚኖ በመንካት ቤተሰቡ ነው እንደዚህ ነጻ ዳታ የሚሰሩ አፕሊኬሽኖችን እየሰራን ስለምንለቅላቸው ኖቲፊኬሽን እንዲደርሳችሁ ማለት ነው፣ ትጠቀሙበታላችሁ። ሰብስክራይብ ብላችሁ ቤተሰብ ሆኑ። በሌላ ነጻ ዳታ በሚሰራ አፕሊኬሽን እስክንገናኝ ቻው።